ሰላም የዚህ ቻናል ቤተሰቦች ከምግብ በኋላ በፍጥነት የኢንሱሊን መጨመርን ለመግታት ምግባችሁን በዚህ ቅደም ተከተል መመገብ ያስፈልጋል። አሁን ይፋ በተደረገው የላብ ሙከራ ወይም የምርምር ጥናት ሰዎች በራትም ሆነ በምሳ ሰዓት ምግባቸውን በዚህ ቅደም ተከተል ቢመገቡ ያልተፈለገ የኢንሱሊን በፍጥነት መጨመርን ይቀንሳል። በዚህ ጥናት ገለጻም የምርምሩ ዋና ተመራማሪ ራሳቸው በቤታቸው በራሳቸው ላይ ሞክረውት በጤናና በደም ስኳር መጠን ላይ ትልቅ ለውጥ እንዳለው በሚዲያ ገለጻቸው አብራርተዋል። እናንተም ብትጠቀሙት እንደሚረዳችሁ ስላመንኩበት እንዲህ አጭሩ አቀርበዋለሁ። ይህን ቪዲዮ እንድትረዱትም እስከ ፍጻሜው ተመልከቱት። ላይክ፣ ሸር፣ ሰብስክራይብ፣ ኮሜንትም ይደረግ። መቼም ይህ ጠቃሚ መረጃ እንዲያልፋችሁ አትፈልጉም። እስኪ ሁላችሁም ላይክ አድርጉት። በአንድ ቀላል ስቴፕ እንዴት የኢንሱሊን በፍጥነት መጨመርን መቆጣጠር እንችላለን? ምንም እንኳ ጤናማ የአመጋገብ ስርዓት ቢኖረንም ከምግብ በኋላ የግሊኮስ የኢንሱሊን መጨመር ይኖራል። አንዳንዴም ያልተለመደ የኢንሱሊን መጨመር ይከሰታል። ይህ መጥፎ ነው። አሁን በምናየው የአመጋገብ ቅደም ተከተል ወይም የአመጋገብ ስልት ግን ይህ ችግር አይፈጠርም። ስለዚህ ምግብ ስትመገቡ በዚህ ቅደም ተከተል መሆን አለበት። ለኢንሱሊን ቁጥጥር፣ ለደም ስኳር ቁጥጥር ብቻ ሳይሆን ለሁሉም ነገር ለሁለንተናዊ ጤና ይረዳል። ምግብ ስትመገቡ መጀመሪያ ፋይቨር ያላቸው ምግቦችን መመገብ ያስፈልጋል። ወይም ቬጅቴብሎችን መመገብ ያስፈልጋል። ከዛም ፕሮቲን ያላቸው ምግቦች መመገብ ያስፈልጋል። ቀጥሎ ወይም ከዛም ካር ወይም ካርቦሃይድሬት ያላቸው ምግቦችን መመገብ የደም የኢንሱሊን መጠን በፍጥነት እንዳይጨምር ይረዳል። የደም ግሊኮስ ኢንሱሊን ለመቋ ሊቆጣጠር ይረዳል። ግልጽ ለማድረግ ያህል ለምሳሌ እራት ላይ አራት ወይም አምስት ምግቦችን ለመመገብ ብታስቡ እነዚህ ምግቦች ፕሮቲንም ቬጅቴብሎችም የተለያዩ ምግቦች ሊሆኑ ይችላሉ። ነገር ግን ፋይበር ያላቸው ምግቦች ካሉ እነሱን መጀመሪያ እንወስዳቸዋለን። ቬጅቴብሎችም ካሉ ቅድሚያ እንወስዳቸዋለን። ፕሮቲን ያላቸው ምግቦችም ካሉ ከፋይበርና ቬጅቴብሎች ቀጥለን እንወስዳቸዋለን ማለት ነው። ካርቦሃይድሬት ያላቸው ምግቦችም ካሉ ከሁሉም መጨረሻ እንወስዳቸዋለን ማለት ነው። ይህ በጣም ይረዳቸዋል። ቅድሚያ ፋይቨር ስላላቸው ምግቦች እንመልከት። ከፍተኛ የፋይቨር መጠን ካላቸው ምግቦች ከከፍተኛ መጠን ወደ ዝቅተኛ መጠን የምናይ ይሆናል። እነዚህ ምግቦች ለማወዳደር ይጠቅመን ዘንድ ከመቶ ፐርሰንት ወይም ከመቶ ግራም መጠን የምናወዳድራቸው ይሆናል። ስለዚህ ከፍተኛ የፋይቨር መጠን ካላቸው ምግቦችም ቀዳሚው ቺሲድ ወይም የቻያ ዘር ነው። ቺሲድ ከመቶ 34 ፐርሰንት ወይም 34 ግራም ያክል የፋይቨር መጠን ይዟል። ተልባ 27 ፐርሰንት ፋይቨርን ይዟል። የደረቅ አተር ወይም ድራይ ስፕሊት ፒያስ የምንለው 26 ግራም ይዟል። ምስር 25 ግራም ያክል ፋይቨር ይለግሰናል። ሁሉም አይነት የባቄላ ዝርያዎች ይጠቅማሉ። ጥቁር ባቄላ 24 ግራም ይለግሰናል። ሽምብራ 17 ግራም ይለግሰናል። ፖፕኮርን እንደ ፈንድሽ አይነቶች 1 ግራምን ይለግሰናል። አልሞንድ 125 ግራምን ይለግሰናል። አጃ 10 ግራምን፣ አተር አረንጓዴ 9 ግራምን ይለግሰናል። አቮካዶ 7 ግራም ይለግሰናል። ራስቤሪ የእንጆሪ አይነት ነው፣ 65 ግራም ይለግሰናል። ፒር ከነቆዳው 55 ግራምን ይለግሰናል። አፕል ከነቆዳው ወይም ከነልጣጩ 44 ግራም ፋይበርን ይለግሰናል። ኪዩና ኩክድ የሆነ 28 ግራም ያክል፣ ብሮኮሊ የበሰለ ወይም ኮክድ የሆነ 33 ግራምን ያክል ይለግሰናል። ካሮት በጥሬው ስንመገበ 28 ግራም ያክል የ ፋይቨር መጠን ይዘዋል ወይም ይለግሰናል። በጉሩፕ በጉሩፕ ስናያቸው ደግሞ ዘሮችና ሊጊዩምስ የምንላቸው ከፍተኛ የፋይቨር መደብን ይዘዋል። ሊጊዩምስ ማለት ባቄላ መሰል ጥራጥሬዎች ማለት ነው። እነዚህ ቀዳሚውን ስፍራ ይዘዋል። ፍራፍሬዎችን እስከነቆዳቸው ወይም ልጣጫቸው መመገብ እንደ አፕል፣ ፒር ያሉ ፍራፍሬዎችን መመገብ ከፍተኛ ፋይቨርን ይለግሱናል። ቀጥለው ማለት ነው ሙሉ እህሎች እንደ አጃ፣ ገብስ፣ ኪና እነዚህ የደረቅ ምንጮች ሲሆኑ ከተጠቀሱት ቀጥለው የፋይቨር ምንጭ በመሆን ያገለግላሉ። እንደ ብሮኮሊ፣ ካሮት፣ ብሩስልስ ስፕሩትስ አይነት ቬጅቴብሎች ጥሩ የፋይቨር መጠንን ይለግሱናል ይሰጡትና እንግዲህ፣ ፋይበሮች በሁለት እንከፍላቸዋለን ሶሊብል ፋይበርና ኢንሶሊብል ፋይበር፣ በውሃ የሚሟሙና በውሃ የማይሟሙ ፋይበሮች ወይም ቃጫዎች ብለን እንከፍላቸዋለን ሶሊብል የሆኑትንም ሶሊብል ያልሆኑትንም ሁለቱ ማግኘት የሚያስፈልጋል። እንዲሁም ሁለቱ የተለያየ ጥቅምም አላቸው። ለምሳሌ ሶሊብል ፋይቨር ወይም የሚሟማ ፋይቨር የምንለው በውሃ ላይ ጀል ላይክ ሰብስታንስ በመፍጠር ኮሌስትሮል ለማመጣጠን ወይም ሞትፎ የኮሌስትሮል መጠን ለመቀነስ እና የደም የስኳር መጠንን ለማመጣጠን ይጠቅማል። ማሚ ፋይቨር ወይም ቃጫ የምንላቸው ወይም ከፍተኛ የሆነ የማሚ ፋይቨር መጠን ያላቸው ምግቦችም ለምሳሌ አጃ ቤታ ጉልኳን የሚባል ሶሊብል ፋይቨር በመያዙ ገብስ፣ ቼያ፣ ተልቫ። አፕል፣ ሲትረስ ፍሩት የሚባሉት፣ ካሮት፣ ባቄላ፣ አቮካዶ ናቸው። እነዚህ ምግቦች አንዳንዶቹ ኢንሶሊብል የያዙ ይኖራሉ፣ ግን በሶሊብል መጠናቸው ግን ከፍተኛ የሆኑ ናቸው። ኢንሶሊብል ፋይበር ወይም ኢማሚ ፋይበር የምንላቸው ደግሞ ጥቅማቸው ለምግብ ልመት መፈጨት ይጠቅማሉ፣ ለአንጀት ዘውታሪ ለሆነ እንቅስቃሴ ይሁድ ድርቀትን ለመከላከል የሚጠቅሙ ናቸው። ከፍተኛ የሆነ ኢማሚ ቃጫ ወይም ኢንሶሊብል ፋይበር ያላቸው ምግቦችም እንደ ሆል ወይት ወይም ሙሉ ስንዴ፣ ብራውን ራይስ ሩዝ፣ ቬጅቴብሎች እንደ ብሮኮሊ፣ ኬል የመሳሰሉ ነቶችና ዘሮች የምንላቸው እንደ አልመንድ የሱፍ አበባ ፍራፍሬዎች፣ ፍራፍሬዎችን ከነቆዳቸው መመገብ እንደ አፕል፣ ፒር፣ ግሬፕ ወይን ወይን የመሳሰሉትን ጥቁር ጎመንና ብሩስልስ ስፕሮትስን ሁሉ ያካታል። ለምግብ ስርዓተ ልመት ጤና ከሆነ አላማችን ሁለቱንም ሶሊብልም ኢንሶሊብል የሆኑትን መመገብ ያስፈልጋል። ነገር ግን ለልብ ጤና፣ ለግልኮስ ምጥጥን ወይም ለደም ስኳር ምጥጥን ከሆነ የምንፈልገው ሶሊብል ፋይበር ያላቸው ምግቦች ላይ ትኩረት ማድረግ ያስፈልጋል። ለምግብ ልመት ወይም ለገጥ ጤና ጃየት ሄልዝ ማለት ነው። ለወፍራም ና ለቀጭና እንጀት ጤና ወይም ለእነሱ ተግባር መሳለጥ ኢንሶሊብል ፋይበር ያላቸው ምግቦች ትኩረት ማድረግ ያስፈልጋል። ሁለተኛ ቬጅቴብሎችን መመገብ ይሆናል። በቬጅቴብል ውስጥ የሚካተቱትን ምግቦች በቀላሉ የምናገኛቸውና የተለመዱትን የምናይ ይሆናል። ቬጅቴብል የሚባሉትን በአይነታቸው እንደሚከተለው ተጠቅሰዋል። እነሱም ሊፊ ግሪን ቬጅቴብል የምንላቸውን ስናይ ቆስጣ፣ ኬል፣ ሰላጣ፣ ስዊስቻርድ፣ ኮላር ግሪንስ፣ ሙስታርድ ግሪንስ፣ ቢት ግሪንስ፣ ጥቅል ጎመን የመሳሰሉትን ያካታል። ሩት ቬጅቴብልስ የምንላቸው ደግሞ ካሮትን፣ ቀይ ስርን፣ ስኳር ድንችን ያካታል። ቱበርስ ወይም በልብስ ወይም የአሊየም ፋሚሊ በሚባሉት ስር ውስጥ የሚገኙትንም ሁሉንም ሽንኩርቶች ያካታል። የተለመዱት ደግሞ ነጭ ሽንኩርትን፣ ቀይ ሽንኩርትን ያካታል። እንዲሁም ድንችን፣ የዝንጅብል ስርን ወይም ጊንገር ሩትን፣ የእርድ ስርን ወይም ቱመሪክ ሩትን የሚያካት ይሆናል። ሌላው ፍሩት ቬጅቴብልስ የምንላቸው ናቸው። እነዚህ ፍሩት የቬጅቴብል የምንላቸው ቦቶኒካሊ ፍሩት የሆኑ ነገር ግን በጥቅማቸው ከቬጅቴብል የሚመደቡ ምግቦች ማለት ነው። እነሱም ቲማቲም፣ ክኮምበር፣ አቮካዶ፣ ዱባ፣ የቄንዶ በርበሬ ወይም ቃሪያ የምንላቸውን የሚያካት ይሆናል ሊጊዩም ቬጅቴብልስ የምንላቸው ደግሞ እነዚህ ባቄላ መሰል ጥራጥሬዎች ናቸው። ሊጊዩም ቬጅቴብልስ የምንላቸው ሁሉንም የባቄላ አይነቶች የያዘ ነው። ግሪን ቢንስ፣ አተር፣ ኢዳማሜ ኢዳማሜ ማለት የአኩሪ አተር እሸቱ ማለት ነው። በዚህ በቬጅቴብል ግሩፕ የሚካተቱ ይሆናል። ሌላው ፕሮቲን ያላቸው ምግቦች ናቸው። አሁን ከፍተኛ ፕሮቲን ያላቸው ምግቦችን እናያለን። በቅደም ተከተል የምንመለከታቸው ሲሆን የማነጻጸሪያ መጠናቸውም ከመቶ ግራም ፕሮቲን መጠን ያክል ይዘረዘራሉ። ፐር ሀንድርድ ግራም ፕሮቲን ሲታዩ ሆይ ፕሮቲን የአጓት ፕሮቲን ከ90 እስከ 95 ግራም ያክል የፕሮቲን መጠን ይለግሰናል። የሶይ ፕሮቲን ከ80 እስከ 90 ግራም ያክል ፕሮቲን ይለግሰናል። አይቭ 35 ግራምን፣ ድራይድፊሽ ወይም የደረቀ አሳ 62 ግራም ፕሮቲንን ይሰጠናል። የበሰለ የቀጭን ዶሮ የደረት ስጋ 32 ግራም ፕሮቲን ይለግሰናል። ይህ ማለት ሊንችክን ብረስት የምንለው ማለት ነው። ከአንድ ቱና የደረቀ የቱና አሳ 30 ግራም ፕሮቲን ይለግሰናል። የበሰለ ሊን የከብት ስጋ ወይም ቀይ የከብት ስጋ ከ26 28 ግራም ፕሮቲን ይለግሰናል። አልሞንድ 21 ግራም ፕሮቲንን ይለግሰናል። የዱባ ፍሬ 19 ግራም ፕሮቲንን ይለግሰናል። ቶፎ አሳ 16 ግራም ፕሮቲንን፣ እንቁላል ሙሉ ቢጫውንም ነጩን ሙሉን ስንመገብ 13 ግራም ፕሮቲን ይለግሰናል። ኢዳማሜ የአኩሪ አተር ሽጡ 11 ግራም ፕሮቲን ይለግሰናል። ምስር 9 ግራም ፕሮቲንን፣ ኮክድ የሆነ ወይም የበሰለ ሽምብራ 9 ግራም ፕሮቲንን፣ የበሰለ ጥቁር ባቄላ 8 ግራም ፕሮቲንን ይለግሰናል። እንዲሁም ኪውና 5 ግራም ፕሮቲን ይለግሰናል። ከእንስሳት ምንጭ የምናገኛቸው ፕሮቲኖች አሉ፣ ከእጽዋት የምናገኛቸው ፕሮቲኖች አሉ። የእንስሳት የፕሮቲን ምንጮች የምንላቸው እንደ የአጓት ፕሮቲን ወይም ሆይ ፕሮቲን ከእንቁላል ከዶሮ ከቱና ከሳርዲን ከሳልሞን አሳ የሚገኝ ፕሮቲን ከእርጎ ከግሪክ እርጎ በተለይ ከአይብ የሚገኝ ፕሮቲንን የሚያካት ይሆናል። ሌላው ፕላንት ቤዝድ ፕሮቲን ሶርሶች ናቸው። ከእጽዋት የምናገኛቸው ደግሞ የሶይ ፕሮቲን የኢዳማሜ ፕሮቲን ከምስር ከባቄላ ከኪዩና ከአልሞንድ ከፒያነት ከዱባ ፍሬ ከቺያ ፍሬ ከሄም ፍሬ የሚገኙ ፕሮቲኖች ናቸው። ሌላውና የመጨረሻው ካርቦሃይድሬት ያላቸው ምግቦች ናቸው። በአጠቃላይ ወይም በቶታል ካርቦሃይድሬት ኮንቴንቱ በፐር መቶ ግራም መጠን የካርቦሃይድሬት መጠን ያላቸው ምግቦችን የምናይ ይሆናል። እነሱም በመጀመ የተጀመረ ያው ስኳር ነው ቴብል ሹገር የምንለው ስኳር፣ ነጩ ሁሌ ማዘውትር የምንመገበው ነው። እሱም መቶ ፐርሰንት ወይም መቶ ግራም ካርቦሃይድሬትን ይዟል። ግሉኮስ ወይም ዴክስትሮስ የምንለው መቶ ግራም፣ ሜልቶ ዴክስትሪን የምንለው 98 ግራም ካርቦሃይድሬትን ይለግሰናል። ማር 82 ግራም ካርብን ይዟል። የደረቀ ዘቢብ 79 ግራምን ይለግሰናል። ነጩ ሩዝ 76 ግራም፣ ብራውን ሩዝ 76 ግራም፣ የደረቀ ቴምር 75 ግራምን፣ ፓስታ 74 ግራምን፣ ሙሉ ስንዴ 72 ግራምን፣ ኪዩና 64 ግራም ሽምብራ 61 ግራም፣ ምስር 60 ግራም፣ ድራይ ኢንስታንት ኦትስ ወይም አጃ የምንለው 68 ግራም ዋይት ብሬድ ይህም ሁሌ የምንጠቀመው ነጩ ዳቦ 49 ግራም፣ ድንች በጥሬው 17 ግራም፣ ስኳር ድንች 20 ግራም፣ ሙዝ 23 ግራም፣ ማንጎ 15 ግራም ያክል ካርባሃይድሬትን የሚለግሱን ይሆናል። ካርባሃይድሬቶች ኮምፕሌክስ ካርባሃይድሬት የምንላቸው አሉ። ስታርች የሚለግሱ ውስብስብ የሆኑ ካርባሃይድሬቶች አሉ። እንዲሁም ሹገር ስኳር የሚሰጡን ደግሞ ሲምፕል ካርባሃይድሬትን የሚለግሱ ምግቦችም አሉ። ስለዚህ ኮምፕሌክስ ካርባሃይድሬት ሶርስ ወይም ስታርችን የሚለግሱ ምግቦች የምንላቸው ደግሞ ነጩ ሩዝ፣ ብራውን የሆነው ሩዝ፣ አጃ፣ ኪውና፣ ገብስ፣ ፓስታ ድንች፣ ምስር፣ ሊጊዩም አይነት ምግቦች ኮምፕሌክስ የሆኑ ወይም ውስብስብ አይነት ካርቦሃይድሬትን የሚለግሱ ናቸው። ሲምፕል ካርቦሃይድሬት ሶርስ የምንላቸው ደግሞ እነዚህ ሲምፕል ሹገር ያላቸው ምግቦች ናቸው። እነሱም ነጩ ስኳር፣ ማር፣ ከረሜላ ሴረፖች የፍሩት ጁሶች ወይም የፍራፍሬ ጁሶች የደረቁ ፍራፍሬዎች እንደ ቴምር ዘቪ ፊግስ ምንላቸው የበለስ ፍራፍሬዎችን ያካታል። ፍራፍሬ ሆኖ ካርብ ያላቸው ምግቦች ደግሞ ሙዝ፣ ወይን፣ ማንጎ፣ አፕል፣ አናናስ እና ፊግ ናቸው። እንግዲህ ካርፕ ወይም ካርቦሃይድሬት ማለት ኢነርጂን ሀይልን የሚለግሱን ምግቦች ማለት ነው። ለተሻለና ቀጣይነት ላለው ሀይል ኮምፕሌክስ ካርብስን ወይም ውስብስብ የሆነ ካርቦሃይድሬት ያላቸው ምግቦች ላይ ትኩረት ማድረግ ያስፈልጋል። ሲምፕል ካርቦሃይድሬት ወይም ሹገር ያላቸው ደግሞ የደም ስኳርን በፍጥነት ጨምረው በፍጥነት የሚያወርዱ ናቸው። እነዚያ ቢኖሩም ለዛም ነው በመጨረሻ እንድንመገባቸው የተደረገው። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ተደራሽ እንዲሆን ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት ይደረግ በቅንነት ካየነው ሁላችሁም ይህም ቪዲዮ የተመለከታችሁ በሙሉ ላይክ ላይክ ብታደርጉት፣ ይህ ቪዲዮ ለተለያየ ማህበረሰብ ተደራሽ ይሆናል፣ እኛንም ለቀጣይ ስራ ያበረታታል። ሁላችሁም ላይክ ሸር አድርጉት። ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊስት አድርገንላችኋል። ሊንኩን ክሊክ በማድረግ መመልከት ይቻላል፣ ወይም ውስጥ ጋር ቪዲዮስ ፕሌይ ሊስት ሚልቱ ጋር ማግኘት ይቻላል። በእውነቱ ስላዳመጣችሁ ከልብ እያመሰገንን በሌላ ቪዲዮ የተለያየ የጤና መረጃ እስክንገናኝ